እሷ አሳዘነች። የምር እኔ አፈቅሬ የምርሽ ነው፣ ግን ወላ ታድልሽ ሶስት አመት ማለት ነው። ከፊ ማውጣት ከብዶኝ ነው ሁሉ ታሪክ የፈጠርኩት። እንዴት ነው? ቀለል ያለች ልምዳለች። በጣም ታፈቅሪያለች። ልምድ የለኝም እና እንዴት ደፈርች? ያንቺ ድፍረት ቢኖረኝ ባይዘቡኝ ማለት ነው። እኔ የሶስት ልጆች አባት ነኝ ታቃላ

አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰብ ሰላም ብያለሁ። እንደው አታዋርደኝ ነው ማለት ወላሂ፣ አታዋርደኝ እንደው ከውርዴት ጠብቀኝ ነው ማለት ኢሳም። እንደው ልጆችህ ይደጉልህ፣ ልጅ ውጣልህ፣ ልጆችም እንዳንተ ይሆኑ። እኔ እኔ ሳይህ ማለት ነው በቃ እልም ያለ ጩልሌ ዱርዬ ይመስለኛል። ግን ውስጡ ለካሱ ምሁር ነው፣ ምሁር ነው ማለት ነው። በጣም ወላሂ እንደው ፈኪሀ የፈኪሀ እፍረት ያለማፈሯ ተዋርደናል፣ ሴቶች እንደው ሴቶች ተዋርደናል፣ ከምርስ ተዋርደናል። እንደዋላህ ይጠብቀን ወላሂ። በአሁን ሰዓት ላይ ማለት ነው ወንዱ ባፈረበት፣ ሴቱ ምላስ ባወጣበት ሰዓት ላይ ሴቱ እፍረት ባጣበት ሰዓት ላይ ደርሰናል እህቶቼ ወላሂ። ይጠብቀን አላቅም። እኔ እንደዋላህ ይጠብቀን፣ እንዳያበላሸን እኛ ነው። እንደው የፈኪሀው ጉዳይ እኔ እንጃ። ኢሳም እንደው እንደው የልቤን የአንጀቴን የተናገርከው ወላይ እንደው የአንጀቴን የልቤን ማለት ነው እንዴት ደስ እንዳለኝ ወላይ። እንደዚህ ሲላት ልምዷለሽ አደፋፈርሽ ብሏል። ወይኔ ወይኔ ወይኔ ወይኔ ፈኪሃ፣ ወይኔ ፈኪሃ ተዋርደሻል። ወላይ ፈኪሃ ተዋርደሻል። በጣም ነው የተዋረድሽው ፈኪሃ። ሞት ይሻልሻል። ተደበቂ። ሚዲያ ላይ እንዳትመጪ ነው ያደረገሽ አላቅም። ትመጪ ሆናል እኮ አንቺ አትፈሪም። ወይ ተቀበለኝ ወይም እምቢ አለኝ ብለሽ እኮ መንጣትሽ አይቀርም ዞሮ ዞሮ። ወይኔ ተዋርደሻል። አፈቅርሻለሁ ማለት አቅቶኝ ነው። አሁን ላይ ይሄ ተበለሸብኛል። እንግዲህ እነሱ ኢክራምና ኢሳም እንደማይለያዩ ነው እንግዲህ ገባችሁ፣ አይለያዩም። ፈኪሀ፣ ተዋርደሻል፣ ተዋርደሻል። ሽማግሌ የሚዘሽ ገደሽ ሽማግሌ አትልኪም ነበር ነው ያላት። ወላይ ሽማግሌ አትልኪም ነበር፣ ደፋር ነሽ። ሶስት ዓመት ሙሉ እኔ ባለ ሶስት ልጅ ልጆች ነኝ። ከማን ነው ደግሞ አንተ የወለድከው? ከኤክራም እንዳይሆን ወልደህ ነው እንደገና። አፈቅድሻለሁ ማለት የከበደ ኢሳም፣ ይሄን ግልጽ ብታረግልን ደስ ይለናል ነው እና ለማንኛውም፣ ያንን እንተው። ግን የሴት ልጅ ክብር የሚባል ነገር ነው ያሳየን ማለት ነው። ሴት ልጅ በክብር እንድትኖርልን፣ በቃ ሴት ልጅ ወንድን ልጅ እወድሃለሁ፣ አፈቅርሃለሁኝ ብላ ጥያቄ እንዳትጠይቅ ነው ያደረገን። ኢሳም ማለት ነው በቃ ዘላ ወንድ ላይ እንዳትንጠለጥል። ለሌሎቻቸውም ትምህርት ነው፣ ለሌሎቻቸውም ትምህርት ነው። ወላሂ እኔ አላቅም፣ እኔ አፈርኩኝ ማለት ነው እኔ በፈኪሃ በፈኪሃ እንደሴትነቴ አፈርኩኝ፣ አፈርኩኝ። ማሳፍረሽናል ፈኪሀ፣ አሳፍረሽናል እስከ መጨረሻው አፍረናል። ደግሞ እኮ አታፍርም። ፊቷን ወደሱ ዞራ ማለት ነው ስታወራ፣ ሲገለምጣ፣ ሲናገራት እፍረት የሌላት ማለት ነው ድርቅ ያለች ነገሩ ብዙ ታሪክ አለሽ ብሏታል። ማለትም ያችን ታሪኳ ሊነግራት ማለት ነው። ሶስት ወንድ ፈታ አራተኛ አምስተኛ ኢሳም ላይ እንደደረሰች ተከየሉ እና ልምዱ አለሽ፣ በጣም ነው የምታፈቅሪው ብሏል። ወይኔ ሴት ልጅ፣ ወይኔ ሴት ልጅ። ግን ሌሎቻችሁም ማለት ነው፣ ሌሎቻችሁ መቶቼ ወንድ ላይ እንጥልጥል ብላችሁ ማለት ነው፣ ወንድ ላይ እንጥልጥል የምትሉ ሴቶች ሊሄ ትምህርት ሊሆናችሁ ይገባል። እወድሃለሁ ብለሽ እሺ ውደጁ እንደምትወጁ ፍቅርሽን ግለጭለት ጠይቂው። ግን ባለ ትዳር ያልሆነን ፍቅረኛ ምናምን የሚባል ነገር በቃ ያልሆነን ሰው ጠይቁት። ሌጣ የሆነ ሰው ጠይቁት። ይሄ ጠይቃችሁ እናንተ በሃይማኖታችሁ ትክክል አንድ አይነት ሆናችሁ፣ ያ ሰውዬ ደግሞ ለትዳር ይሆነኛል ብለሽ ካልሽ፣ ካሰብሽው ይሆነኛል ብለሽ ካልሽ ብትጠይቂው ችግር የለውም ብለዋል። ጠይቂው። ከተቀበለም ተቀበላት፣ አልተቀበልም አልተቀበልም ግን እኮ የፈኪሀ ስህተት ምንድን ነው? ኢክራምና ኢሳም በተጣሉበት እሷ አባቴ እንደዚህ እንደዚህ ብሏል ብላ ባለችበት ሰዓት ላይ እነዚህን ሁለት የሚዋደዱ ፍቅረኛሞች እነሱን ለመለያየት እኔ ወድሃለሁ በቃ አላህ እኮ ለኒም ስል ይሆናል አለችው እኮ። ግን እሱ ጥሩ ፊት አልሰጣትም። እሺ የመለሰላትም መልሶላታል። ሱብሃንላህ እኔ እውነት ኢሳን በቃ እንደዚህ ሳየው ጩልል ያለ ዱርጌ ምናምን ነገር መስሎ የነበረ ግን ምሁር ነህ አንተ ማለት ነው። ጭንቅላት ጥሩ ነው፣ አሳቢ ነው። ወንድ ልጅ ደግሞ ከወደደው ጋር ነው የሚኖረው። የሚገርማችሁ ካልወደደው ጋር ጥሩ መልስ እንኳን አይሰጡም። አስመስሎ እንኳን ብዙ ነገሮችንም እንትን የማይል ነው ወንድ ልጅ፣ አንዳንዱ ወንድ ልጅ ማለት ነው። አንዳንዱ ደግሞ ያው አስመስሎም የሚኖራለን። እና ኢሳን ለፈኪሀ የመለሰላት መልስ እኔ እንጃ ተገቢውን መልስ ነው ያገኘችው። ተገቢውን ማለት ነው እንደው ይሄ ይሄ ነው የማይባል ቅጭ ቅጭዋን የነገራት ደግ አደረክልን። እኔ ለራሴ አንጀቴ ራስ ነው ያለው፣ ወላሂ በጣም ነው አንጀቴ ቅቤ ነው የጠጣው። ደግ አደረካት ነው ያልኩት እኔ ራሱ ን እ ለምን እንደሆነ አላቅም። እኔ ደስ ነው ያለኝ ወላሂ ደስ ነው ያለኝ። እንኳን ደግ አደረካት። እንደው ለሌሎቹም ሴቶች ይሆናል በሰው በሁለት ፍቅረኛሞች መካከል ገብታችሁ ለማመሳቀል የምትጥሩ ሴቶች ማለት ነው፣ ምላሻችሁ ይሄ ነው። በቃ ይወዳታ ተኤክራም ጋር መለየት አይችልም። እሱ ምንትን ብለው አባቷን አሳምነው መጋባት ነው የሚፈልጉት። ስለዚህ ተበልተሻል። ውርደትሽን ተሸክመሽ እኔ እንጃ። ከሚዲያ ላይ እንድጠፊ ነው ያደረገሽ ኢሳም አላቅልሽም እኔ የኤክራ ምን እንደሚወጥሽ ስልና ያው ብዙ ወንዶች ጋር ቪዲዮ ሰርቻለሁ። ያው ግን የሰራሁት እኔና ላ እናውቃለን እውነታውን ማለት ነው። እነሱ ዝም ብሎ ያው በቃ መስሏቸው ባላረጋገጡት ነገር በውሸት ነው የሚፈርዱት። ግን እኔ እውነታው አላህ እና እኔ እናውቃለን። ከማናቸውም ጋር ፍቅርም ሆነ ሌላ ነገር የለኝም ምንም ነገር ማለት ነው። ግን እነሱ በቃ ያው አብረን ብሶች ጋር በምንሰራው በየ በሚያዩትም በቃ ሁሉን ወይ ፍቅረኛ እያለች ነው ፍቅረ ረኝ ምትሆ ማን እኔ መፈቀር ብቻ አይደለ ፍቅረኛለኝ። አይ ኢሳም የኢሳም አጠያየቅ ነው እንጂ ደግሞ ምንድን ነው የሚሰርቡሽ ሚዲያ ላይ ለምንድን ነው የሚሰርቡሽ አላት። የሚሰርቡኝማ ያው አፈቀርኩ ብዬ ስለጠየቅኩህ በቃ ከብዙ ወንዶች ጋር ትሰሪ ያለሽ በቃ ከማንም ጋር መጋደም ነው ምናምን ነው አሉኝ አለች። አስተኩርላ ያኔ እኛ የምናቀው ጉዳይ የለም ትጋደሚ፣ ትነሽ፣ ትተኛ አናቅም ግን ሚዲያ ላይ የምናየሽ ከዚያም ጋር ተዋፋቀርኩት እና ከዚያም ጋር በቃ ወደድኩ ሀበርኩልት እና ትተሹ ደግሞ ቀንጠስ የምትይው ነገር አህሙን አሁን ልቡን ሰብረሹ ነው። አህሙ በጣም እየወደደሽ ማለት ነው፣ ልቡን ሰብረሹ። ኢሳም እናፈቅራለሁ ብለሽ በመጠየቅሽ አህሙ ራሱ ልቡ ተሰብሯል። ስለዚህ በዚህ በዚህ ነው የምንሰድብሽ። ኮሜንቶችም የሰደቡሽ ትክክል ናቸው። እየሰደቡሽ ነው። አው ሁላችንም እየሰደብንሽ ነው። ቢዲም እየሰራንብሽ ነው ግን የሴትነት ክብር ነው እኔ እኔ የሴትነት ክብራችንን ፍትህ ይገባናል ነው ያልኩት። እሺ ሚዲያ ላይ ወጥተሽ አፈቅረዋለሁ ምናምን የምትዩ ነገር ከዚያ ደግሞ ያንን ትተሽ እዚህ ጋ እዚያ ጋ ሄደሽ እዚህ ጋ የፈለገሽ ማፍቀር ትችያለሽ። ተፈቀሩ ሰው ጋር ነው ሰው የሚኖረው እና ያን ያክልም ባትገለባበጭ ላንቺ ጥሩ አይደለም። ህይወትሽ በኋላ መጨረሻ ላይ የተመሰቃቀለ ህይወት እንዳትሆንብሽ ከአንዱ ጋር ጥቆንጠጠብቴ ወይዘሮ ፈኪሀን እንመክርሻለን እኛ እህቶቻችን ማለት ነው። ለሌሎቻችሁም ከዚያ ከዚህ ለምትሯሯጡ እንደዚሁ ነው ምክራችን። ከአንዱ ጋር ኑሩ። አንዱ አልሆን ካለ ከሁለተኛው ጋር ሞክሩ። ከሁለተኛው ጋር እምቢ ካለ ከሶስተኛው ጋር ሞክሩ። ከዚያ ወዲያ ቆርጣችሁ ላጤ ሁኑ ማለት ነው። በቃ አራት አምስት የዛም እዛም እዛም አትዘባርቁ። አት እንትን አትበሉ እና እንግዲህ ቀጣውን በቀጣይ ቪዲዮ መጣለሁ ኢንሻአላህ። የፈከሃና የኢሳም ነገር የሚያልቅ አይደለም። ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን እንፈልጋለን። የፈከሃ ጉዳይ ግን እንንጃ እኔ አንጀት ይርሷል። ጥሩ መርስ ነው ኢሳም የሰጥህልን ከልብ ነው እና ከልብ እናመሰግናለን። በቃ እነዚህ ኢስላም ልጆቻችን ሴቶቻችንን እህቶቻችንን በቃ እንዲህ እንዳይሉ ማለት ነው አድርግህልናል በቃ ስነ ስርዓቷን እንዲት ይዘን ያደረክልን ሁሉንም እያንዳንዷ ማለት ነው ደከረክልን። ወንዶቹ በቃ እንደዚህ ሆኑ፣ እንደዚህ ሆኑ ማለት ነው። በቃ ለአንቺ ሞት ይሻላል። እኔ ፈኪሀ በጣም ነው የተዋረርሽው። እኔ ምንም አልልም? እኔና አላህንን የምናውቀው ነን። ከምንም ለሚዲያ እንደምሰሩም ይገባናል። ግን ትምህርቱ ምንድነው ይዞ የሚመጣው ነው። ተከታያችሁ ምንድነው የሚማረው ከናንተ ነው። እኛ የውሸት ድራማ ምናምን እንደምሰሩ ይገባናል። ግን ትምህርቱ ምንድን ነው ይዞ የሚመጣው? ለተመልካች ምንድን ነው የምታስተላልፉት? ነው እኮ የምታስተላልፉት፣ ፈኪያ የምታስተላልፊው፣ ለእህቶቻችን ትንሽ ትንሽ ላሉት ከታች ላሉት ምንድን ነው የሚያልፈው? መልእክትሽ ምንድን ነው? ነው ያ ነው፣ አንቺና ላጋ ነው እውነታው። ሌላ ነገር የለም። ከማ ጋር ትኑሪ ከማ ጋር ግን ሶስት ወንድ አግብቼ ፈትቻለሁ ያልሺው ራስሽ ስለሆነሽ ልናምን እንችላለን አናቅም። ያም እውነታው ከአንቺ ጋር ነው ያለው። ስለዚህ ስነ ስርዓት ይዘሽ ብትኖሪልን እንላለን እህታችን።